ማንም ሰው ወዶ ጉቦ አይሰጥም። አጥፊ ይኖራል፣ የራሱን ጥፋት ለመሸፈን የሚሰጥ ይኖራል፣ ግን ተገዶ የሚሰጠውን ብታስቡት። ሰጪ ከሌለ ተቀባይ ከየት ተገኘ የሚባለውን አሁንም እንለዋለን። አታሽሹት፣ ከእናንተ አታርቁት። ግድ የላችሁ፣ መሰረታዊ ለውጥ ትፈልጉ የለ? ከፈለጋችሁ እንስማማና ትንሹ ጣውረር ሲያጋጥማችሁ ተቋቋሙት፣ ጨከን በሉ ጨከን ብላችሁ መብታችሁን ለማስከበር ጥረት አድርጉ። አዲስ አበባ ላይ አብዛኛው የአመራር አመለካከት የሰራተኛው እየተለወጠ እንደሆነ መመዘኛዎችና ማሳያዎች አሉ። የመጨረሻ ውሳኔ የማይሰጡባችሁን ሰዎች ተደናግጣችሁ ጉቦ በመስጠት ወይም ደግሞ ተደራድራችሁ የማይገባ ጥቅም ለማግኘት ጥረት ማድረግ ችግሩ አብሮን ይከርማል። እንደዚሁ እየተወቃቀስ እንኖራለን። ለምንድነው ይህንን እምለው? በአንድ በኩል ማታጋልጡ ብዙዎች ስለሆናችሁ ይሄንን ሁኔታ ስለሚያውቁ እንደ ደካማ ጎን እናንተ ጋር እንደ ክፍተት ስለሚመለከቱት ከመሞከር ወደኋላ አይሉ ተገቢ ያልሆነ ኦዲት፣ ተገቢ ያልሆነ የታክስ ውሳኔ የመጡባችሁና ለመደራደር በር ይከፍታሉ እናንተ ለዚህ በር ካልከፈታችሁ መጀመሪያ የመጀመሪያው ከእናንተ ምን ፈልገው ለዚህ በር አትክፈቱ። የመጀመሪያውን በራችሁን በጥብቅ ሁኔታ የምትቆልፉት እናንተ ናቸው። እንዴት ስህተቶችን በማስወገድ ስህተት ውስጥ ገብታችሁ ስህተቱን ለማስተካከል ሲመጡ በድርድር አስጨነቁን ወይም ደግሞ ጉቦ ጠየቁን ከማለት በፊት ለምን እናጠፋለን? ያኔ እኛንን ከእነሱ በላይ ባለመብት አንገታችን ቀና አርገን መናገር የምንችል ለምን እነሱ እግር ስር ለመውደቅ በሮቻችንን እንከፍታለን? አሰራሮቻችን ለምን አናስተካክልም? መቼም በንግድ ስርዓት ውስጥ ስናልፍና ስንሰራ ን ሰራበትን ሕግና መመሪያ ሳናውቅ አይደለም። ለማወቅም ያስገድደናል። ሕግንም አለማወቅ ይቅርታን ያስደረግም የሚባለውን መርህ በደንብ ታቁታላችሁ። ከእናንተ ጋር የምትያያዘዋን ሕግ መመሪያ በደንብ አንብቧት ጊዜ ና በዛ መሰረት ስሩ። ክፍተት በላችሁ ላይ እንዳይመጣ ጥረት አድርጉ። የመጀመሪያው ኃላፊነት ይሄ ነው። ሁለተኛው መተው ከዚህ ተላልፈው አላግባብ ሲወሰኑባችሁ የመጨረሻ ውሳኔ ሰጪዎች ስላልሆኑ ወደሚቀጥለው አቤቱ አቅርቡ። ቅሬታችሁን እስከ እኔ ጽፈት ቤት ድረስ ግልጽ የሆነ የቅሬታ ስርአት አለ።